ሰላምዬና ወይዘሮ ማርታ በከባዱ ተጣሉ። እኔ ምልሽ ኤቢ የምትለው ነገር ትክክል ነወይ የእውነት አንቺ ነፍሰ ጡር ነሽ ወይ ብላ ጠየቀቻት። እናም ደግሞ እንዴት ብትደፍሪ ነው፣ እንዴት ቤቱን ብትነቂው ነው፣ እኔ ቤቱ ነሽ ነፍሰ ጡር የሆንሹ ብላ እጅጉን ሰደበቻት። እትዬ እባክሽ ተረጋጊ። ቆያንቺ ለምንድን ነው የኤቢን ነገር የምታምንው ደግሞስ ባረግዝ እና እንቺ ምን አገባሽ ማለቴ እኔ ራሴ ለማሳድገው ልጅ። ቆይ ይሄን ያህል ነውር ነው ማለት ነው? አይ ቢሆንም ይሄ ልጅ ከማን እንደተረገዘ እና ከየት እንደመጣ የግድ ማወቅ አለብኝ ብላ ቀወጠችው። አቶ ደረጀ አቶ ደረጀ እና ወይዘሮ ማርታ በከባዱ ተጋጩ። እኔ ምልህ ከሰላም ጋር ያለህ ግንኙነት ግን ምንድን ነው ብላ ስጠይቀው ምን ማለት ፈልገሽ ነው አልገባኝም። ነገር ኩ እኮ ሴትየዋ ነፍሰ ጡር ሳትሆና ቀርም ምን ደሞ ብላችሁ ብላችሁ ነፍሰ ጡር ናት አላችሁ? አው እስኪ ንገረኝ፣ ይህች ሴት አንድ ቀን እረፍት ብላ መቾታ ታውቃለች? ሁሌም ከቤት አትወጣም፣ እና የሆነ ነገርማ አለ። ባለፈው ራሱ አንተ ትውጣ ብዬ ስልህ ለምንድ ነው የምትወጣው የልጆቼ እናት አይደለች ሞ የሁለተኛ እናት ስትል ነበረ። እናም ያለህን ነገር መናገር አለብህ ብላ ስትለው እኮ እኔን አላመንሸኝም ማለት ነው። አይ በፍፁም ይሄ የማመንና ያለማመን ጉዳይ አይደለም። ነገር ግን እንድረጋገጥ እፈልጋለሁኝ ብላ ስትል እጅጉን በከባዱ ተነጋገሩ ዳጣም። ዳጣ፣ እኔ ምልሽ ሰላም፣ ይህን ሰሞን ግን በጣም እያማረብሽ እና እየወፈርሽ ነው እና ደግሞ የምሬ ነው ምልሽ፣ ነፍሰ ጡር ትመስልኛለሽ። እስኪ ንገሪኝ ያለ ፍላጎትሽ የነካሽ ሰው አለ እንዴ? ብላ ስትላት ምን እያልሽ ነው ዳጣ? አሁንስ በጣም አበዛሽው እንዴ? እያበዛሁት እኮ አይደለም፣ ትክክለኛውን ነገር ነው የተናገርኩት። ለምንድን ነው የምትፈሪው? ንገሪኝና እኔ ራሴ ካመድ ነው የማደርገው። በቃ አንቺ ሁሌ በዱላ ነው ማለት ነው የምታምኒው? እና ታዲያ በምክር በምክር ቢሆን አንቺ ሳትመልሺው ትቀሪያለሽ። እይልሽ ዳጣዬ አንዳንድ ጊዜ ለሰዎች የማናወራቸው እጅግ በጣም ብዙ ሚስጥሮች አሉ እና እነሱ ሚስጥር ደግሞ እኔ መጠበቅ ነው የምፈልገው። አረባክሽ ግን ታዲያ እኔ የቱንም ያህል እኮ ጎዳና ላይ ባደግ እንኳ ነፍሰ ጡር ሴትና ያላደለች በደንብ ነው የማውቀው። አንቺ ነሽ ግን ለማን ማውራት እንዳለብሽ በፍጹም አታውቂም ብላ ስትላት ወይ ዳጣ በቃ አንቺም ትረጅኛለሽ ማለት ነው ምን ማለት ነው? ለምንድን ነው የማረደሽ? ሰላምዬ፣ ታዩ በቃ ለማንኛውም አሁን ደግሞኛል አረፍ እንበል ስትል፣ እንዴ ለዚህማ ለድካምሽ አንድ መፍትሄ አለኝ ብላ በደንብ አድርጋ እግሯን አጥባ እንደውም ቫልዜን ቀባብታ በይ አሁን ተኝ ጥሩን ቅፊ ወስድ ይወስትሻል አለቻት። ምን አው ቆይ ይህንን ነገር ግን ከየት አመጣሹ? ምኑ ጸባዩን አረኛ ያራዳ ልጆች እኮ አንዳንድ ጊዜ ምርቃን ስንፈልግ እኛም ሂደን የትልልቅ ሰዎችን እግር እናጥብና ምርቀቱን እንቀበላለን። በቃ ይሄ ነው ሰላም፣ ይ አታካብጆ አለቻት። አረ ያንቺስ ሲገርማል። ይህንን ያየው ናታን እጅጉ ልቡ ቀለጥ አለ። ምንድን ነው ናታን አንተ፣ ምታጠብ ከፈለግ ናና ልጠብህ። አረተይን ባክሽ ዳጣ፣ ምን ተፈጠረ? ነይ እስኪ እዛ ለምንድን ለምን አልገባኝም። ነይና ፈታን ንበል ብሎ ሲላት እሽ ብላ ወደዛ ስትሄድ እንዴ ቆይ ለምፈልገህ ነው ናታን፣ ከኛ ጋር እንድትጫዋች ነዋ። አረ ኔ በፍጹም ለምን? ማለቴ አንተና ኤቢ ፈታ በሉ፣ እኔ ደግሞ ቴሌቪዥን ከሰላም እየጋያየው፣ ፈታ ልበል ብላ ስትሄድ ናታን ተናደደ። ቆይ፣ ች ልጅ አትወደኝም ማለት ነው። ምክንያቱም እኔ መጽሐፍ ማንበቤ ለምን ይጠቅመኛል? ቆይ ለዚህ ነገር ካልተጠቀምኩበት ብዬ አይደለም እንዴ ለማስቀናትና ከኤቢ ጋር ስታይኝ ምን እንደሚሰማት ለማወቅ እንደዚህ የምሰራው። ሰላም ሰላም! ውድና የተከበራችሁ የትርሲ ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ማ እንደ ቀጠለ ይገኛል እናም ለምንድን ነው የማትቀናው? በቃ አትወደኝም ማለት ነው። በቃ ለኔ ያላት ስሜት የእውነትም እንደ ወንድም ነው ማለት ነው እያለ ሲል አየህ፣ እኔኮ ነግሬህ ነበ። ምኑን ምንን አልገባኝም ኤቢ፣ እሷ የምታይህ እንደ ወንድም ነው ማለት ላንተ ፍቅር የላት። እስኪ ተመልከት፣ እኔ የምወድህና የማፈቅረህ እዚህ ተቀምጬ፣ አንተ ግን ሌላ ጋር ነው አይደል፣ የምትመኘው? እስኪ ተይኝ ኤቢ። እና ታዲያ ምን ላድርግ? እሷ እኮ ነግር ያለው እዛ ከጎዳና ጋር እንዲሁም ደግሞ የሆነ እየመጣ የሚወስድ ያልጅ አይደል፣ ላደር ከሱ ጋር ፍቅር ይዟታል። እንዴት አወቅሽ ደሞ እሱን? ህ ለምንድነው የማላውቀው? ከሱ ጋር ስትሆን በጣም ደስተኛ ነት ብላለች ውሃ። ታዲያ እሱ ወንድሟ አይደለም? በቃ ወንድሟም ይሁን ምንም፣ እሷ ግን ከአንተ ይልቅ ሌላ ሰው ነው የምትወደው። አልኩ አይደል? የእኔን ነገር ግን እንዴት አሰብክበት? ምኑን ፍቅረኛ ሞች እንድንሆን ነው አይ አላሰብኩበትም ማሰብም አልፈልግም ለምንድን ነው ማሰብ የማትፈልገው ነገርኩሽ እኔ አንቺን ከእህትነት ውጭ በምንም ላይሽ አልችልም አይደል እንደዛ ነው ምክር ልምከርህ ናታን እመነኝ እኔ ብቻ ነኝ የምወድህና የማፈቅርህ ዳጣላንተ ምንም አይነት ስሜት የላትም ብላ ልቡን ስንጠቅ አደረገችው ባክሽ ኤቪቴይን በቃ ተፋችኝ እስኪ እሺ እንደዛ ከሆነ እኔ ዝም ብይሃለሁ ሂዳ እኔ የምልሽ ሰላም፣ ምንድን ነው ደግሞ ዛሬ? ኤቢ ቆያንቺ ኮቴ የለሽም እንዴ? አንቺ ግን እንደዚህ የወፈርሽው እና የእውነት ድብልቅቅ ያልሽው እኮ ነፍሰ ጡር ሆነሻል መሰለኝ። ቆያንቺ ልጅ እንዳመጣለች ነው እንደምታወሪው። ታዲያ ምን ልበል? መቼም እኛ ቤት ያለው ጉድ እንደው ወደ ኋላ ይወጣል። ምን ማለት ነው? እስኪ ተይምባክሽ ዳጣ እንኳ ይሄው ናታነነ፣ ማለት ናታ ዳጣን አይወዳትም እና ማለት አልገባኝም። ነገርኩሽ እኮ ከኔ ጋ ፍቅራችንን እናጣጥም ብሎ ብሎኛል። እውነትሽን ነው። አንቺ ነሽ ያልሽው ወይስ ደግሞ እሱ ነው ያለሽ? ምን ማለት ፈልገሽ ነው? እሱ ነዋ ያለኝ። አይ እኔ ግን እስከሚመስለኝ ድረስ ዳጣን ነው የሚወደው እና የሚያፈቅረው እንጂ አንቺን አይመስለኝም። አረዋክሽ፣ እንደዛ ነው አይደል? ግን አንቺ ሴትዮ ከዚህ ከቤት መውጫሽን እያቃረብሽ ትገኛለሽ። አይ እንደዛ ማለት አይደለም፣ ነገር ግን ትክክለኛውን ነገር ነው የተናገርኩት። ስለዚህ ያው ካስቀየምኩሽ በጣም ይቅርታ ብላ አለቻት። አቶ ደረጀና ማርታ እያወሩ እኔ የምልሽ ማርቲ ግን ይችን ልጅ ምን ላድርጋት? ማንን ነው? ውሃን ነዋ። ምን ተፈጠረ? ትናንትና ዝም ብላ እኔ ከግቢ ወደ ቤት ስገባ ዝም ብላ መኪናው ላይ ትፈልጋለች። ምንድን ነው የፈለግሹ ብዬ ስላት እስኪርቢቶ አለችኝ። ታዲያ እስኪርቢቶውን የጥለሽ ነው ብዬ ስላት እቤት አለችኝ። ከዛ ሁለቱም ተሳሳቁና፣ እኔም ልክ ደሬ፣ ግን ይቺ ልጅ ምናልባት የእምሮ ችግር ካለባት ሆስፒታሉ ስደድ እንዴ? አይ አይ፣ ማርቲ፣ እኔ እኮ ስለ እሷ ብዙ ዶክተሮች ጠይቄ ነበር። እናስ? እናማ ዶክተሮቹ እያደር ስትበስል፣ ትልቅ ስትሆን ትቀየራለች ብለዋሉኝ። እንዴ አሁን እኮ 13 ዓመቷ ነው። ታዲያ በአሁኑ እድሜዋ ካልተቀየረች፣ መች ነው የምትቀየረው? እኔማ አንተና እኔ የሆነ ነገር ብንሆን እንኳ እነዚህ ልጆች ሳስበው በጣም ግራ ይገባኛል። አውቃለሁ ማርቲ፣ ነገር ግን ምን ማድረግ ይቻላል? ብቻ ግን እኔ ግን አንዳንድ ጊዜ ደሬ፣ እህ እንደ ውሃ በሆንኩ ብዬ አስባለሁ። ለምንድን ጭንቀት የለባት ሀሳብ የለባት። እንደው በቃ የምታወራው ራሱ እንደመጣላት ነው። አይ ማርቲ፣ ተይኝ እስኪ። ለማንኛውም አሁን ብንተኛ ይሻላል። የሰላምን ጉዳይ እምን አደረሽው አልገባኝም። ባለፈው አወራሁ አይደል እንዴ እንዴት ታዲያ አልደመደመችም? እኔ ኮ አንቺ ባልሽው ላይ ደስ ብሎኛል። ማለት ውሳኔውን ለመወሰን እንዴ? ባለፈው ግን ፍቃደኛ አልነበርክም። አይ ሳስበው ወጥታ ማግባትና መውለድ እንዳለባት ተረዳሁኝ። በጣም ጥሩ። እንደዛ ከሆነ እንግዲህ የእኛ ይብሳል ከማለት ይልቅ እሷን አበረታተን እንድትወጣ ማድረግ ነው ብለው ተባባሉ ባልና ሚስቶቹ ዳጣና ናታን። እኔ የምልህ ቆይ ግን አንተ ከልብ ነው ያንን መልእክት የጻፍከው? ምን ማለት ነው? አንቺ መስለሽኝ እኮ ነው። ታዲያ እኔስ በሆነ በሆን ያንን ጽሁፍ እንዴት ትጽፋለሁ? ማለት የብልግና ነገር ነው እንዴ? ዳታ ለምንድን ነው እንደዚህ የምታሳፍሪኝ? በቃ ይሄ ብልግና አይደለም፣ የተሰማኝን ስሜት ነው። ነገር ግን ያንቺን ስሜት አላውቅም። ይኸውልህ ናታን እኔ የአራዳ ልጅ ነኝ፣ እንደዚህ አይነት ነገር አይገባኝም። በዛ ላይ ደግሞ ፍቅር ፍቅር የምትለው ነገር እኔ ለራሴ በጣም ብዙ ጣጣ ያለብኝ ሴት ነኝ። እናቶችኝ አታፈቅርኝም። በትክክል የምታፈቅርህና የምትወድህ ኤቢ ያለች፣ እንዴት ነው እኔ ላይ አንተ እንደዚህ የምትሆነው? እና እኔ በፍጹም ብላው ስትሄድ ተናደደ። በቃ ናታን፣ አንድ ነገር ማድረግ አለብህ ምክንያቱም የምታነበው መጽሐፍ ለዚህ ካልጠቀመ ታዲያ ለምንድን ነው ከዚህ በኋላ ኤቢ ጋሁኜ በደንብ አድርጌ ዳጣን አቃጠላታለሁ ከዛ ለእኔ ስሜት የላትም አላት የሚለውን ነገር በዛው ማጠናለው ብሎ ሂደቱን ጀመረ። እናም መጽሐፍ ነይ እንግዛ እንሄድ ሲላት ዳጣዬ ደግሞ ቴሌቪዥኗን እያየች እጅግ ደስ አላት። ቆይች ልጅ ምንም አትልም እንዴ? ልብስ የልቀይር ምናምን ምላ ስትል አረ ቆንጆ ነሽ እንደዛው። ዳጣ ግን አንድ ጊዜም ቀጥ ብላ አላየችውም። በቃ ይች ልጅማ የእውነትም አትወደኝም ማለት ነው እያለ ናታን በቅናት ግብግብ ብሎ